ኢየሱስ ለሐዋርያት በሰጠው ስልጣን ልክ ማቴዎስ ላይ ኢየሱስን አዛዡ በአብ ወልድ መንፈስ ቅዱስ ስም ሄዳችሁ አጥምቆ ነው ያላቸው። ለዚህ አጥማቂዎቹ በማን ስም እንደሚያጠምቁ ያውቃሉ። አሁን መጽሐፉን ማጥናት ነው ማንበብ ነው ምን ማለት ነው? በምንም አይነት ሁኔታ ሐዋርያት አንድም ቀን አንድን ሰው በኢየሱስ ስም አጥምቀው አያውቁም። በማንም ሰው እሱን ጥቅስ ሊያመጣ አይችልም። ሐዋርያት በኢየሱስ ስም ማለት ሲያጠምቁ የኢየሱስን ስም እየጠሩ በኢየሱስ ስም አጠምቃለሁ ብለው ያጠመቁበትን ጥቅስ አንድ ሰው ሊያመጣ አይችልም። ስለዚህ የሚሻለን ምንድን ነው? አውዷን ይዘን እያነበብን እንሄድ። አውዷን ይዘን ሐዋርያት ጌታ እኮ ከነገራቸው ብዙ ቀን አይደለም ጥቂት ቀን ነው። ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስም እያጠመቃችሁ ያስተማርኳችሁን እያዘዝኳቸው እያዘዛችኋቸው ደቀ መዛሙርት ያደርጓቸው። አሁን ምዕራፍ ሁለት ላይ ነው አሁን የጠቀስከው ነገር ያለው። ምራፍ ሁለት ቁጥር 37ባት ይህን በጊዜ ልባቸው ተነካ፣ ጴጥሮስና ሌሎችን አዋርያት ወንድሞቸ፣ ምን እናድርግ አሏቸው። ያው እንድን ዘንድ ምን እናደርግ ጴጥሮስ ምን ግቡ ያዙልኝ ልኝ ኃጢአታችሁም ዘንድ እያንዳንዳችሁን በኢየሱስ ክርስቶስ ስም እናጠምቃችኋለን ይላል። እንዴ ያንተ ኃጢአት ለሚሰራው እኔ ለምንድነው? እንደሆነ ኢየሱስ ስም ጠራው ምን ማለት ነው? ኃጢአታችሁ ሚሰራይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። በማን ስም? በኢየሱስ ክርስቶስ ስም ላጥምቃችሁ ነው። ተጠመቁ፣ ተጠመቁ። ጥሩ ያዙልኝ። ኢየሱስ አጥማቂውን አዞታል። ምን ብሎ ሂድና በአብ በወልድ በመንፈስ ቅዱስም፣ አንተ በአብ በወልድ በመንፈስ ቅዱስም አጥምቅ። ኦኬ መጣ ሰባቂው በአበሉ ነፍስ ቅዱስም ሊያጠምቅ ሊያጠመቅ። እንዴት ጴጥሮስ እንዴት ኢየሱስን ይቀውማል? በምን ስም እንደሚያጠምቅ ከኢየሱስ በላይ ሊነግረው የሚችል ማናለን? ኦኬ በአበሉ ነፍስ ቅዱስም እንደሚያጠምቅ አውቆ መጣ። ተጠማቂዎቹን ደግሞ አጥማቂው አዘዛቸው። አጥማቂውን ያዘዘው ኢየሱስ ነው። በማን ስም አጥምቅ? አቤት በአበሉ ነፍስ እሱ። ያውቀዋል በምን ስም እንደሚያጠምቅ ከዛ እኔ አጥማቂው መጣና ደግሞ ተጠማቂውን፣ አንተ ግን ኃጢአት ይሰረይ ዘንድ በኢየሱስ ስም ተጠመቅ።